እውነቱን አውጡ፣ ተናገሩ፣ አቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ የእድሜ ልክ ስርዓት ወይ ደግሞ ህይወት በህይወት እስር ቤት እንዲጠፋ ቢደረግ ደስታይን አልችለው። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። እዚህ ምስሉ ላይ የምትመለከቷት ታዳጊ ህፃን ሆተ ዳግም ትባላለች። ነዋሪነቷ በአማራ ክልል በዋግምራ ብሔረሰብ አስተዳደር በሰቆጣ ከተማ ነው። ህፃን ሆተ የአምስት አመት ልጅና የኬጂ ዋን ተማሪ ስትሆን እጅግ ፈጣን ጎበዝና የደረጃ ተማሪ እንደሆነች ነው ቤተሰቦቿ የሚናገሩት። ቤተሰቦቿ እንደ ወትረው ሁሉ ልጃቸው ሆተን አርብ እለት ማለትም መጋቢት አምስት ቀን ሁለት ሺ አስራ ሰባት አመተ ምህረት ትምህርት ቤት ልከዋት እዛ ውላ ተጫውታ እንደ ወትሯዋ በሰላም ወደ ቤቷ ትመልሳለች ቦተ ከትምህርት ቤት ከተመለሰች በኋላ ቤት ገብታ መክሰሷን በላልታ ዩኒፎርሟን ቀይራ እንደ ወትሮ ልትጫወት ወጣ ብላለች። ታዲያ የከሆነ በኋላ ልክ ከቀኑ አስር ሰዓት አካባቢ ሰቁጣ ከተማ አዝባ ኮንዶሚኒየም በሚገኘው መኖሪያ ቤት ማንነታቸው ባልታወቁ ጨካኝ ሰዎች ታንቃና ታፍና ተገድላ መገኘቷ ነው የተሰማው። ይህ እጅግ በጣም መሪር ሀዘን ነው። እንዲህ ያደረጉት የህፃኗ ገዳዮች እናትና አባት ለወትረው የስራ ቢሮ መሆናቸውን አረጋግጠው ህፃኗን አንገቷን አንቀው በማፈን እጅግ ባልተገባና ጨካኝ በሆነ መልኩ ለእልፈት እንደዳረጓት ነው ሊታወቅ የቻለው። የህፃን ወህተ አባት ዳግም ባይነሳኝ እንደሚናገረው ከሆነ በጽሁፍ መልእክትና በማህበራዊ ሚዲያ ሳይቀር ልጆቹ ላይ ዛቻ ሲደርስበት እንደነበርና የህፃን ወህተ ዳግም ታላቅ ወንድም አንድ ወቅት ላይ እንዲሁ በተደጋጋሚ ከትምህርት ቤት ሲመለስ ከገዳዮች እንዳመለጠ አስታውቋል። ይህ በምን ጉዳይ ሆነ፣ ስለምን እነዛ ሰዎች እንዲያደረጉ፣ እነማን ናቸው የሚለውን ጥያቄ ለጊዜው መልስ አልተሰጠበትም። እናም የኢትዮጵያ ሕዝብ ይላሉ አባት እና እናት። እናም የኢትዮጵያ ሕዝብ ሆይ እናንተ ፍረዱን፣ ወላዴ ፍረደን፣ ለልጄ ለህፃኑ ወተዳግም ፍትህ ስጡኝ ሲሉ ተንገብግበው ወላጆቹ ያለቅሳሉ። ይህ እጅግ በጣም ልብ የሚ ያስፈልጋለሁ ያለች እናት እንዲሁ በፖሊስ ስለመደብደቧ ነው እየሰማ ነው። ይህች እዚህ ምስሉ ላይ የምትመለከቷት ግለሰብ አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር ነበር። ገና በዚህ እድሜዋ ቤተሰቧን መርዳት የመደገፍ የመጦር የእሷ ኃላፊነት ነበርና እንደ እድሜ ኩዮቿ መወረቅ መፈንደቅ ሳያምራት ዙሮ መግባት ሳያሰኛት የተጣለባትን የቤተሰብ ኃላፊነት ለመወጣት በልብስ መሸጫ ሱቅ ውስጥ ተቀጥራ ትሰራ ትጀምራለች። እዛም በምታገኘው የወር ገቢ። ለቤተሰቦቿ የሚሆን ነገር ከተቻለ ደህና ሆድ ያዝ የሚያደርግ ምግብ ቢጤ ታመጣለች። ያ ደግሞ ካልሆነ ቆሎም ቢጤ ቢሆን ገዛ ስታ ትገባና የዕለት ጉርሳቸውን ትሸፍናለች። ለቤተሰቦቿ ያላት ፍቅር ልዩ እንደሆነ ይነገራል። በጣም ትወዳቸዋለች። እነርሱም ቢሆኑ በብዙ ያከብሯታል፣ በብዙ ያከብሯታል፣ ይወዷታል። ከሁለት ሳምንት በፊት አያንቱ እንደተለመደው በሀገራማን ጠዋት ተነስታ ልብሶቿን ለባብሳ ለስራ ከቤት ትወጣለች። አያንቱ ለወትሮው የቀን ስራዋን ጨርሳ ቤት የምትደርሰው ልክ አንድ ሰዓት ከሰላሳ ላይ ነበር። እዚያን ቀን ልክ ሰዓቷ ደርሶ ቤት ትገባለች ተብላ ስትጠበቅ፣ እንደው ድንገት በዚያን ቀን ሳትመጣ ትቀራለች። ይህ ለአያንቱ ቤተሰብ እንግዳና ያልተለመደ ነገር ነበርና እህትየው የእጅ ስልኳን ታነሳና ወደ አያንቱ ትደውላለች። ለጊዜው ስልኩን ያነሳው ታዲያ አንድ ያልተጠበቀ እንግዳ ሰው ነው። ስልኳን ያነሳው ፖሊስ ነበር ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለችና እናትና አባቷ ሆስፒታል እንደሚያጡ ንገሪያቸው ብሎ ስልኩን ይዘጋዋል። ቤተሰቦቿ የሰሙትን ዱብዳ ነገር እንደሰሙ እየጮሁ ግራ ተጋብተው ወደ ሆስፒታል ሲበሩ ይደርሳሉ። ሆስፒታል ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪ ላይ ሲያወርድና እነርሱ ሲደርሱ ሁሉ ነገር አንድ ይሆናል። ወዳቸውን ያላወቁት እናትና አባት እንዲሁም ወንድሞቿ ከመኪና ሲወርድ እያዩት አስክሬን መጀመሪያ አካባቢ የአያንቱ መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናቸው ወይ የአያንቱ ቤተሰቦች ሲሉ ይጠይቃሉ። እነሱም አዎ እኛ ነን ሲሉ ይመልሳሉ። አያንቱ ራሷን አጥፍታለች ሲሉ ለቤተሰብ ፖሊሶቹ መርዶን ያረዳሉ። ይህንን መራር እውነት በድንገት የተጋቱት ቤተሰቦቿ ታዲያም ሁሉ ነገር ጨለመባቸው ሙበት መሬት ሲከዳቸው የሰሙትን ማመን ሲያቅታቸው እና ጨልምልም ድንግርግር ባለአለም ውስጥ ሲገቡ አንድ ሆነባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ እራሷን አጥፍታለች ብለው ነገሯቸው። እናት የልጃቸውን አስክሬን ለማየት ወደ ሽራው ሲጠጉ ፖሊሶች ማየታችም በማለት እንደደበደቧቸው ቤተሰቦቻቸው መናገራቸው ተሰምቷል። እንደ አያንቱ ወንድምና አባት ንግግር ከሆነ ደግሞ አስክሬኗን እንዳናይ ብንከለከልም ከሞትንም እንሙት ብለን የተደበደበን ተጋፍተን አስክሬኗን አየነው ሲሉ ይገልጻሉ። አስክሬኗን እንዳየነው ከሆነ ደግሞ ሲሉ እያዩትን እንዲህ ሲሉ ይገልጻሉ። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ ማረቢጤ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጦት መያዣዋም የለም። ቲሸርቷ መሬት ላይ እንደተጎተተች ያስታውቃል ሲሉ አያንቱ ራሷን እንዳላጠፋችና በሰው እጅ አንድ ነገር ሳትሆን እንዳልቀረች ይናገራሉ ከዚህም ጋር ተያይዞ። በእለቱ የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች መካከል አንዱ ፈንጠር ብሎ እኛ እንዳን ሰማው ድምፁን ቀንሶ ከሌላ ሰው ጋር በስልክ በሹክሹክታ ሲያወራ ነበር ሲሉ ሌላ ጥርጣሬያቸውን የጨመረው ነገር ስለማየታቸው ይናገራሉ። ግለሰቡ ምንም እንኳን እርሱ ካሉበት ፈንጠር ብሎ እየተንሽኳሾከ ቢያወራም ቅሉ ልፍልፍ ብሎም ቢሆን አትሽሽ፣ አትደበቅ፣ እግርህ ንቅንቅ እንዳይል አትጨነቅ፣ ምንም ነገር አይመጣም ሲል እንደሰሙም ይገልጻሉ። መግቢያችን እንዳልነው ፈልግም ነገር ግን በምድረ በዳ የሚጫኸው ደም ዛሬም ነገም ላይለቀው ዘንድ ሲጮ እንደነበር ሁላችንም እናውቃለን፣ ሲሉ ደግሞ አንዳንዶቹ ተደመጡ። የትዝታ ደም በከንቱ ፈሶ አይቀርም እኛም እንረባረባለን። ሌሎችም ደግሞ ፎቶን መበተን ባለብን ልክ እንበትናለን። ነገር ግን እስከዚያ ድረስ መሄድ ያለብንን ዋጋ እንከፍላለን የሚሉ ሰዎች እጅጉን ተበራክተዋል። የልጁ ወላጆች ደግሞ ዝምታ ብሶችን ያስገረመና ያስደነገጠ ቢሆንም ነገር ግን እነሱም እንደዚህ ያሉ ይገኛሉ። ልጃችንን እንፈልገዋለን እኛም በሕይወት ኖሮ ከሆነ እኛም ማየት እንፈልጋለን። ከዚያ በፊት ግን ገዳይ ነው ሰዎችን ወይም የሰውን ነብስ አጥፍቷል ብሎ በዚህ ልክ ማብጠልጠልና የቤተሰቡን ስም አጥልሸትን እኛም አንቀበለውም። ነገር ግን ልጃችንም ታግቶ ጠፍቶ ሞቶ ቢሆን እኛም አንድ የምንለው ነገር የለንም። ስለዚህ እሱ ገሏል በሚል ሀሳብ ብቻ ሳይሆን የምንፈልገው እኛም ናፍቆናል። በአይናችን ሳናይ ረጅም ጊዜ አሳልፈናል። ስለዚህ በህይወት መገኘቱን እንኳን እንጠራጠራለን ሲሉ ሀሳባቸውን እየሰጡም ይገኛሉ። ዛሬ ደግሞ የተሰማው መረጃ እንደዚህ ነው። ብዙዎችን ያስደነገጠ መረጃ ማለት ነው። በተማ አካባቢ እርሱን የሚመስል ሰው በተጠርጣሪነት መያዙንና በዚያ መካከል ደግሞ ብዙዎቹ እንደሚሉት ከሆነ ዘጠናና ከዛ በላይ ፐርሰንት ከገዳዩ ጋር የመመሳሰል ባህሪ እንኳን ቢኖርባቸው ነገር ግን ገዳዩ ያንን የመሰለ ከተማ ጥሎ እንዴት ወደ ገደለበት ወይም ቦታለች ተብላ ወደሚነገርበት አካባቢም ወደ ሀገሯ ሊመለስ ይችላል የብዙዎቻችን ጥያቄ ሆኖ ከርሟል። ምክንያቱም አሁን የተነሳው ጥርጣሬና ተገኝቷል ተብሎ የሚነገ የተነገረው ተጠርጣሪም በተማ አካባቢ ተገኝቷል እንኳን ተብሎ ቢነገር ነገር ግን ግብፅን ትቶ አሜሪካንም ትቶ እንዴት ወደዚህ ከተማ ሊፈልስ ይችላል ብዙዎቻችንን ያላሳመነ ጉዳይ ነው። አሁን ያለው ሁኔታ እንደዚህ ነው። ፖሊስ አሁን በየቀኑ የሚለቀቁ መረጃዎችና እንቅስቃሴዎች አሁን ምርመራ እንዳላረግና ገዳዩን ለመያዝ የሚሄድበትን ርቀት እያሰፋብኛል። ስለዚህ በየቀኑ ሶሻል ሚዲያ ላይ የሚለቀቁ እንቅስቃሴዎች ሁሉም ገዳዩ ወዳለበት ወይም ምን አይነት እንቅስቃሴ ላይ እንዳለ ንፍንጭ የሚሰጥና ራሱን እንዲደብቅ የሚያደርግ ስለሆነም ያንን በጥንቃቄ በምትፈልግና የተበተነውን ፎቶ በማየት ውስጥ እርዳታችሁን እንድትለግሱኝና የምፈልገውን ገዳይ እስከ ማግኝ ድረስ ከጎኔ እንድትቆሙ ሲል ፖሊስ አሳስቧልም። የገዳይ የሟች ቤተሰብም እንደዚህ ሲል ተደምጧል። ምክንያቱም እኛ በተንቅ መንቀሳቀስ ባለብን ልንክ እንንቀሳቀሳለን። መሄድ ያለብንንም ርቀት እንሄዳለን። የእናንተን ድጋፍና እርዳታ እንሻለን። እውነትም አሁን የተባለ ያለው ነገር ገዳይ እውነትም ሰርጀሪ ተሰርቶ የሚደበቅ ከሆነም ነገ ላይ ለአንዴና ለመጨረሻ ላናገኘው ራሱን ደብቆ ይሸሻል ብለው ስጋታቸውን ገልጸዋል። እኛም ደግሞ እንደ ኢትዮጵያዊ የትዝታ ደም ፍሶ እንዳይቀር ሁላችንም የበኩላችንን እንቅስቃሴ በማድረግና ፖሊስ እየተንቀሳቀሰ ላለው ነገር ሁሉም ፎቶውን ባያችሁ ቁጥር ወይም ገዳይ ነው ወይም ያንን ይመስላል ብላችሁ የምታስቡትን ሰው ስታገኙም ጥቆማ በማድረግና ለፖሊስ ሀሳባችሁን በመስጠት እንድትተባበ ቤተሰቦች እንግዲህ መግቢያ ላይ ሁሉንም አስገብቼላችኋለሁ። የነዚህን አዲስ መረጃዎችን ማለት ነው። እንግዲህ እቺን ህጻን እንግዲህ ብዙዎች እያሉ ያሉት ግብር ነው፣ ለግብር ነው እያደረጓት እያሉ ነው፣ ለግብር ነው ያደረጓት። ምክንያቱም ህጻኗ ምንም እንትን አልተባለችም። በቃ እያሳዝናል ብቻ። የመደፈር ጥቃት አልደረሰባትም ተደፍራ አይደለም። ስለዚህ የሆነ ግብር ነው የተደረገችው፣ ና በአዳም ልኮት ለሚያመልኩት ነገር ገብረዋት ነው ችን ህጻን የሚሉ ሰዎች አሉ። እውነት እንደዚህ አይነት ነገር መንፈስ በፊትም የህበን ጊዜም ይሄ ነገር ተብሎ ነበረ። በጣም ያሳዝናል። በተደጋጋሚ በተለይ በህጻናት ላይ በጣም የምታምር በጣም ቆንጆ ህጻን እኔ እቺ ለመሳም እንኳን ራሱ የምታሳሳ ናት። አይደለም እንደዚህ አይነት ፍጻሜ አንቆ ምናምን ህይወት ማጥፋት ይቅርና ማለት ነው ና ረ ምን እየተደረገ እንዳላላቅም እኔ ስለ ኢትዮጵያ ግራ ገብቶኛል፣ ማለት ነው የእውነቴን ነው ምላችሁ ኢትዮጵያ ያሉ ሰዎች ወደው አይደለም እኮ በባህር በተለያየ ነገር የሚሄዱት ማለት ነው። ምክንያቱም ልጅ ወልደው እንትን ማለት ማሳደግ አይችሉም፣ ህጻናትን ቤት ጥሎ መሄድ አይችሉም። ድሮ እኛ እንደፈለገን ሁነን እንደምናድገው ዛሬ ላይ ደግሞ ያለውን ነገር ከባድ ነው። እንደሰማችሁት እንዳያችሁት በጣም አሳዛኝና አሰቃቂ አስደንጋጭ አስደንጋጭ ነገሮችን እየሰማን ነው። እንግዲህ ለመንፈስ ግብር ሁሉ እህቶቻችን፣ ህጻን ልጆቻችን ሁሉ እየተደረጉብን ያሉት። አቤት አምላኬ፣ ከእንደዚህ አይነት ነገር ይሰውረን ፈጣሪ። ሁላችንም እውነት በአሁኑ ሰዓት የምንጾመው የአብይ ጾምና የረመዳን ጾም ማለት ነው። በደንብ መጾም አለብን። መጾም ብቻ ሳይሆን በቃ ተንበርክከ ለሀገራችን ለህዝባችን ይህን የገባውን መንፈስ እንዲያወጣልን መጸለይ አለብን ማለት ነው። ያማል እኮ በጣም ያሳዝናል እኮ እች እህታችን እንግዲህ እንደዚው ህይወቷን አጥፍተዋት፣ ከዛም በኋላ ደግሞ ገዳይ እንግዲህ ልክ እንደ ሄበን ገዳይ ማለት ነው ምን ሲል ነበረ? አይዞህ እንዳትሄድ፣ በስልክ እየታወራ እየተንሸኳሽኩ እየተም እንዳትሄድ፣ ምንም አይፈጠርም፣ እግረህን እንዳታንቀሳቀስ። ምክንያቱም ሲጀመር ኢትዮጵያ ውስጥ ድሀ ፍርድ የለውም። እሺ ይሄ ነው እቁት ድሀ ፍትህ አያገኝም። በቃ ያለው ብቻ ነው። ማንም ለድሀ አይቆምም። ማንም ኢትዮጵያውያን ፍትህ የሚያገኙት ሀብታም ከሆናችሁ ባለ ጊዜ ከሆናችሁ ባለ ገንዘብ ከሆናችሁ ሁሉም ሰው ከእናንተ ጋር ይቆማል። ድሀ ከሆናችሁ ልብስ ሽፍንፍን ተደርጎ እናት እንግዲህ አስክሪን እንኳን እንዳታይ ነው በፖሊስ የተደበደበችው ማለት ነው። አያሳዝንም? ቅስም አይሰብርም? ይሄ ራሱ በስማ በጣም እኮ ነው ያማል፣ የእውነት ያማል። ልብ ይሰብራል በጣም ከሚባለው በላይ ማለት ነው። እና እኔ እንጃ እኔ እንዲህ ነው የምላችሁ ነገር የለም አሙኛል ወንጀለኛውስ ማን ነው? ማንን እንክስስ? ማን ነው እንበል? እንዴ ወዴት አቤት ይባል? እናት የልጇን አስክሬን ላለማየት እንግዲህ አባትና ወንድም ተገፈታትረው ወንድም ስለሆኑ በግድ እየተደበደቡም ገልጠው አይተው ካዩ በኋላ የደረሰባትን ጥቃት እንግዲህ ተናግረው አሉ ማለት ነው። ፓንቷ የለም፣ ጦት ሚያዣዋ የለም፣ ጉርድ ቀሚሷ የለም፣ የዩኒክ ቲሸርት ብቻ ነው ከላይ የለበሰችው ያለው። ምክንያቱም ተደፍራኖች ነው ሕይወቷ ያለፈ ማለት ነው። አሰባችሁት። በስመ አብ ፍትህ ላይ ያንቱ ፍትህ ላይ ያንቱ፣ እውነት ፍትህ ለእነዚህ ሁሉ ለእህቶቻችን ፍትህ እንበሉላችንም፣ ያው ሰሚ የለንም። ፍትህ ብንልም ዝም ብለን ነው። ፍትህ እየለችም ኢትዮጵያ ላይ ሲጀመር። ያሳዝናል፣ ልብ ይሰብራል፣ ያማል። ከህጻናት እስከ አዋቂ የሴቶች ጥቃት እስከ መቼ እንደሆነ አላቅም። ኢትዮጵያ ውስጥ ሴት መወለድ ኃጢአትነት ሆኗል። በአሁኑ ሰዓት ላይ ሴትነት ክፉነት ሆኗል። ብቻ እግዚአብሔር አምላክ የህፃናቶቹን የቤተሰብን እንባ ያብስ። እኔ ያሞኛል ከምላችሁ በላይ የእውነት ቅስሜ ስብር ብሎ አስጠልቶኛል፣ ኑሮ ራሱ በምሰማው የማየው ነገር በጣም ያስፈራል። ተስፋ እንድንቆርጥ እየሆንን ነው ማለት ነው። ትዳር ያለያዙ እያላገቡ ማንም ወንዶችን እንደ አውሬ ነው የሚቆጥሩት በአሁኑ ሰዓት ይፈራሉ። ያማልኩ ሰብ አስተያየታችሁን ስጡ። ወዳችኋለሁ፣ ሰላማችሁ ይብዛ። በጣም ስሜት የቱን አውርቼ የቱን ልተው ማለት ነው። ያሳዝናል። ከቀነኒም ጀምሮ ያለው ከትዝታ ጀምሮ ያለው ነገር